ከሰሙኑ በጣም መነጋገሪያ ሆኖ ነበር የሟች ቀነኒ አዱኛ። እንግዲህ ፎቶዎች ዛሬም እንደተለቀቁ ከሞተች ሁላችሁም ታውቃላችሁ። ትንሽ ሰነበትበት ብሏል። ነገር ግን በራሷ ቲክቶክ አካውንት በሌላው መረጃ ደግሞ እጅግ የሚያሳዝን መረጃ አለ። ወላሂ ራሴን ላጠፋ ነው ትላለች። እንግዲህ ለአቡ አሚራ ነው ይህንን መልእክት የላከችው። ፈመን ሸረሐ ላሁ ሶድረሁ ሊልኢስላሚ ፈሁዋ አላ ኑሪ አህለን ወሳህለን ወመርበን ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ተከታታዮቻችን፣ ባላችሁበት የአላህ ሰላም እዝነት ይርዳችሁ። ኢንሻአላህ ዛሬ ከመገኘት የተመለከታችሁት ከመግቢያው እንግዲህ አነጋጋሪ ሆኖ እጅግ የሚያሳዝን መረጃዎችም አሉ። እነሱን እንላችሁ ቀርብ ያለው ከሟች ቀነኒ አዱኛ ጋር ተያይዞ ሁላችሁም ታውቋታላችሁ። የአንዱ አለም ጮኛ የነበረችው ሞታለች። ነገር ግን በራሷ አካውንት ተመልከቱ። በራሱ አካውንት የተለያዩ በጣም ከባባድ ፎቶዎች እየተለቀቁ ነው። ይህ ብቻ አይደለም። ብዙም እንለቃለን እያሉ ከእሱ ጋር ተያይዘው መረጃዎች እንመለከታለን። በሌላው መረጃ ደግሞ እጅግ የሚያሳዝን መረጃ አለ። ወላሂ ራሴ ላጠፋ ነው ትላለች። እንግዲህ ለአቡ አሚራ ነው ይህንን መልእክት የላከችው። ሙሉ መረጃውን እናዳምጠው እንሻላ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ ላይክ እያደረጋችሁ፣ ነባሮች ለብዙዎች ተደራሽ እንድታደርጉልኝ በአክብሮ ጠይቃችኋለው። እጅግ ወሳኝ መልእክት ነው። ወላሂ ራሴ ላጠፋ ነው ትላለች። አቡዬ ማለት ያው እንግዲህ አቡ አሚራ ነው። አቡዬ ዘምዘም አወል ይባላለው። ሳውዲ ረጅም ጊዜ ነበርኩ ሳኡዲ ላይ በነበርኩበት፣ ከቤተሰቤ አልፌ ብዙ የምረዳቸው ልጆች ነበሩ። አሁን ኢትዮጵያ ጨፋ የሚባል አካባቢ ነው ያለው ትላለች። እጅግ በጣም የደነገጥኩት ይህንን ስመለከት፣ እዚሁ እኛው ሀገር ላይ ነው ያለችው። ሙሉ መረጃውን እንመልከትና እንግዲህ፣ ደውዬላትም ነበር እነግራችኋለሁ። በጣም የደነገጥኩት እና ጨፋ ኢትዮጵያ እዚሁ ጨፋ የሚባል አካባቢን ያለሁት ሀገር ከገባው በኋላ ግን እንኳንም ለምረዳቸው ልጆች እንኳንም ለቤተሰቦቼ ለራሴ መሆን አልቻልኩም። ኑሮ ከበደኝ፣ የምበላውም አጣሁ፣ ስራም የለኝም። እነዛ ስረዳቸው የነበሩ ሰዎች ደግሞ ያለኝ እየመሰላቸው እጅ እጅን ሲያዩ ሲቸግረኝ ሲቸገሩ ሳይ አልቻልኩም፣ ትላለች ማለት ነው። በቃ ኑሮ አስጠላኝ። ከአንድም ሁለት ጊዜ ራሴን ላጠፋ በአንዳንድ እህትና ወንድሞች ምክር ጫፍ ደርሼ ተመልሻለሁ። አሁን ግን ሰይጣንም እየገፋፋኝ ነው። በህይወቴ ተስፋ ቆርጫለሁ። በስደት ብዙ ጊዜን አሳልፌያለሁ። ብዙዎችን ረድቻለሁ። ለራሴም ግን አልሆንኩም ብዙ አልፈልግም። ደጋግ ኢትዮጵያውያን እህት ወንድሞቼ አምስትም አስርም ብለው የሲንጀር መስፊያ ቢገዙልኝ ወይም የዕለት ጎረሮዬን የምችልበት እንግዲህ የምንቀሳቀስበት ትንሽዬ ነገር ቢያግዙኝ ራሴንም አልፌ እጄን ለሚያዩኝ ለተቸገሩ ወገኖቼ መሆን እችላለሁ፣ ትልንላለች ማለት ነው። እናም እኔን ማገዝ ለሚፈልጉ ወገኖቼ ይላል አካውንት እዚህ ጋር በምስሉ ላይ እንደምትመለከቱት ማለት ነው። አንድ ሺ አስራ አራት አስራ አምስት ሰላሳ ዘጠኝ ስልሳ ሶስት ሁለት ይላል ዘምዘም አወል። በዚህ አካውንት እንግዲህ መርዳት የምትችሉ ማገዝ የምትችሉ እንድትረዷት ለማስፈ ወዳለው በስልኬ ደግሞ ብላ አስቀምጣለች። በመደወል ቢያንስ አብሽሪ አለን እንግዲህ ቢሉኝ ወላሂ ለኔ ትልቅ ሞራል ነው። አላህ አግኝቶ ከማጠት ከመቸገር የሰው ፊት ከማየት ይጠብቃችሁ ስትል መልእክቷን አስተላልፋልናለች ማለት ነው። እጅግ እጅግ የሚያሳዝን ነው። በሳዑዲ አረቢያ ለብዙ አመታት ተቀምጣለች። ነገር ግን ለራሷን መሆን አላቃታትም። ለቤተሰቦቿ ማልፋ ለሌሎችም ስትረዳ ነበር። አሁን ኢትዮጵያ ከመጣች በኋላ ከባድ ችግር ውስጥ እንደወደቀች እየተናገረች ያለችበት ሁኔታ ነው እና ብዙም አልጠይቅም የምንሰራበትን የምንቀሳቀስበትን ሲንጀር እንኳን ብትገዙልኝ አዋታችሁ የሚል ሀሳብ እንግዲህ አስፈራለች ማለት ነው። እጅግ እጅግ ያሳዝናል። በጣም ብዙ ዓመታት ለፍተው ሀገር ከሀገር ወጥተው ለብዙ ጊዜ ተቀምጠው ነገር ግን አንዲት ሳንቲም ሳይኖራቸው ሀገራቸው ገብተው በዚህ በችግር የሚጠብሳቸው ብዙ ችግር እንግዲህ አለ ማለት ነው። እህቶቻችን አላህ ይርዳችሁ፣ አላህ ያግዛችሁ። ለማት ወዳለው። ሁላችንም ብንተጋገዝ የተሻለ ነው። ነገ ህይወታችን ላይ የሚገጥመንን ነገር አናውቅም። አይዞሽ እያለን ብንደውላት የተሻለ ነው። እኔም ከቻልኩኝ አገኛታለሁ። ደውዬላት ነበር፣ ስልክ አትመልስም። ኢንሻላህ በተደጋጋሚ ደውላትና እዚሁ አካባቢ ነኝ ብላለች። ጨፋ ማለት የኛ ሀገር ነው፣ ሌላ አይመስለኝም። ሌላም ከሆነ እንግዲህ ኢንሻላህ የበኩላችን አስተዋጽኦ እናድርግ። እዚህ ከሆነች ደግሞ በአካል ሂጄም ለእናንተ እንድትቀርብ ከፈለጋችሁ አሳያችኋለሁ ማለት ነው። ያለውን ነገር ፈቃደኛ ትሆናለች ብዬ ያስባለሁ። ምክንያቱም አቡ አሚራ ጋር ሂዳ አውርታለች። እንግዲህ ብዙዎች ተደራሽ እንዲሆን ሁላችንም ሼር ሼር እንድናደርግ በአክብሮ ጠይቃችኋል። ከተገናኘን በቪዲዮም ጭምር እንመጣለን ብዬ ያስባለሁ። አላህ ያግዛት። አላህ እናንተንም ከእንደዚህ አይነት ክፉ ይጠብቃችሁ አግኝቶ ማጣት በጣም ከባድ ነው፣ ለአይምሮም ለሁሉም ነገር ኢቨን እነዚ የምትረዳቸው ሰዎች እጅጇን ይመለከቷታል። ይህ ትልቅ ህመም ነው ትልቅ ቁስል ነው። ስለዚህ ይህ ደግሞ በጣም ከባድ ነው። አላህ አላህ ይጠብቀ ለማለት እወዳለሁ። በዚህ አካውንት እንርዳት የምንችል ሌሎች ደግሞ ኢቨን መቶ ብር መቶ ብር ወላሂ ለሷ ትልቅ ነገር ነው። ያየ መቶ ብር አንሳ ብር ምልክላት ሌሎች ተጠራቅመው ብዙ ይሆንላታና በስልክ ቁጥርም ደውላት። ወደ ሌላኛው መረጃ ስናልፍ ደግሞ እጅግ የሚያሳዝን ነገር ነው። በተለይ ሰሞኑ እየተሰራጨ ያለው ማለት ነው የቀነኒ አዱኛ ፎቶ ነው። ከዚህም በፊት ይህ በምስሉ ላይ የምትመለከቱት ብቻውን ፎቶ ተለቆ ነበር በኦፊሻል በእሷ አካውንት ማለት ነው። ከሞተሽ ቆይታለች ነገር ግን የተለያዩ እንደተጎሳቆለች በጣም ከባድ ችግር ውስጥ እንደነበረች የሚያሳይ የተለያዩ ፎቶዎች እየለቀቁ ያለበት ሁኔታ ነው። ማነው የሚለቅ? ይህ ብቻ አይደለም፣ ገና ብዙ አለ የሚል ነገር ነው። እንግዲህ ብዙዎች አስተያየት ሲሰጡበት ነበር። በመጀመሪያው ፎቶ እሷ አይደለችም፣ እሷ ናት እያሉ ነገር ግን ያው እሷ ናት። የተለያዩ መረጃዎችም ጭምር መቶልን ማለት ነው። እንዲሁም በመስቀሏ በተለያየ በሻሿ ከተለያዩ ቪዲዮ ጋር እያመጡ ሲያቀነባብሩ ነበር ማለት ነው። እንዲሁም ደግሞ ሌሎች የሚያሳምኑ ፎቶዎች የእሷ በጣም እንደተጎዳች ፊቷ እንደተበለዘ በጣም አደጋ እንደደረሰባት አይነት ነገር ይህ ስትደበደብ እንደፊት የሆኑ ፊታችን ሲደበደብ ምናምን ሲቆስል ታውቃላችሁ። ያን አይነት ለማሳየት ሞክረው ይሁን ብቻ እንግዲህ በቅርብ እውነታው ይወጣል ብዬ አስባለሁ። እውነት መቼም ተደብቃ አትቀርም። በጣም እጅግ የሚያሳዝን ነገር ነው። አሁንም ድረስ አካውንቷን እያንቀሳቀሱ ነው። ልክ ስትሞት ወደ ሶስት መቶ ሺህ አካባቢ ነበር ፎሎሯ ማለት ነው። አሁን ወደ ስድስት መቶ ሺህ አካባቢ ነው። እና በጣም የሚገርም ነው እንግዲህ፣ በማን ቁጥጥር ስር እንደሆነ ይፋ ይሆናል ብዬ ተስፋ አደርጋለሁ። ለሀሳብ ሀሳብ መስጠት አልፈልግም፣ ምክንያቱም የማውቀው ነገር የለም ትክክለኛ መረጃ ስላልወጣ ማለት ነው። የተለያዩ የእሷ ፎቶዎች ነው እየወጡ ያሉት እና እንግዲህ አንዱ ዓለም ጎሳን ወንጀለኛ አይደለም ወይንም ደግሞ የተጣራ መረጃ ሳይገኝበት ሲቀር ነው የዋስ መብቱ ተጠብቆለት የወጣው ማለት ነው። ስለዚህ እንዲ ማባል አይቻልም። ምክንያቱም ፖሊስም ትክክለኛ መረጃ ስላላገኝበት ማለት ነው። ስለዚህ እኛ የሆነ ነገር ማለት ስለማንችል፣ ነገር ግን በአብዛኞቻችሁ በትዳር ሁኔታ ላይ በጣም ከባባድ ችግር ውስጥ ሁና ያላችሁ ሰዎች ራሳችሁን አትጉዱ ለማለት እወዳለሁ። ምክንያቱም መውሰን አለባችሁ። በቃ ይሄ ህይወት የጎዳኝ ህይወት ይጠቅመኛል ይሄ ህይወት በህይወቴ ላይ ምን አይነት ችግር እየተጎዳችሁ መኖር የለባችሁም ብያምናለሁ። ነገር ግን አለው ጉዳት፣ ጉዳት ማለት ነው። ብዙ መስዋዕትነት ተከፍሎ ነው ትዳር የሚቀጥለው ልጅ የሚወለደው ትልቅ ደረጃ የሚደረሰው ያ መስዋዕትነት፣ እሱም እሷም ስትከፍል ትዳር ይጣፍጣል። ትልቅ ቦታ መረስ ይቻላል። የተዋደዱ ሰዎች የተፋቀሩ ሰዎች ትልቅ ቦታ መድረስ ይችላሉ ብዬ ስለማመን ማለት ነው። መስዋዕትነት ግድ ያስፈልጋል። ነገር ግን በህይወታችሁ እንደዚህ አይነት ከባባድ አደጋ የሚያደርስባችሁ ነገር ከወዲሁ ቆም ብላችሁ ብታስቡበት የተሻለ ነው ብዬ አምናለሁ። በዚህ ጉዳይ እናንተ ሀሳብ ስጡበት። ይህን ይመስል ነበር የዛሬ ጉዳያችን። እንሻ አላህ ወሰላሙ አሌይኩም ወረሕመቱላሂ በረካቱ መልካም